አባቴ ካሜራ ፊት እንደዚህ አይነት ነገር አታውራኝ። በቃ ቤት ውስጥ እናውራ። እሺ በለኝ። በቃ ብዙዬ፣ በቃ ነው። አቻኩ ይዘሽልኝ ሂጂ ነው። በቃ በፍቅር ይዘሽልኝ አትሄጂም? ለይ ምን ሆነ ነው? እኔ እኮ ምንም ማለት እኮ ቸገረኝ። አባቴ እኔ አንተን ቀና ብዬ እንኳን ማየት አልፈልግም። አሁን ምንድነው ምትለኝ? ያልነገርኩሽ እኔ ምክንያት አለ መከናያ እሺ። አሁን እኔ ከእናንተ ጋር የነበረ ልጅ እስከ ዛሬ ድረስ የነበረ ልጅ እንዴት ነው ከናንተ አሁን ምን የምወስደው እኔ ስለመጣው ነው። እን ከናንተ ጋር አይደል? እን ሰላም፣ ሰላም ቤተሰብ፣ እንዴ ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን ያለውኝ። በእያላችሁበት ሰላም እና ጤና ይብዛላችሁ። ዋናው ሰላም እና ጤና ነውና፣ እንዴ ናችሁ አለው። እግዚአብሔር ይመስገን እስካሁን ድረስ ብታጨራኒ ወደ አዲስ አበባ አልሄድኩኝም። ያው እንደነገርኳችሁ ሰፊ ጊዜ የተወሰነ ጊዜ ከቤተሰብ ጋር ማሳለፍ ፈልጌ ነው። እና ልጆቼም እንዳያቸዋቸው እዚህ ናቸው ቤተሰብ ጋር ነው ያሉትኝ። እና ከነሱ ጋርም ያው ጊዜ እያሳለፍኩኝ ነው። ሰሞኑን የማሳያችሁ ይሆናል። ከነሱ ጋርም ተጨማሪ ማለት ነው። እና ቤቢዬን ታውቁታላችሁ። ከዛ በፊትም አብርሽ እንትን ብሎት አይታችሁታል። በቀደም ማሳይችያችኋለሁኝ። እና እንዴት ነው ልጅ ያላቅም ምን አይነት እንትን እንዳላችሁ። ግን አሁን ደግሞ ምን አለ መሰላችሁ ከፋዘር ጋራ ሻይ ቡና ለማለት ፈለኩኝና ከነሱ ጋር ከሱ ጋር እንዲመጣ ፈልጌ ነው። እና ማዙዬና አባቴን ሻይ ቡና ልላቸው ብዬ ሰሞኑን አልወጣንም ነበረ። ያው ቤት ነው ምናምን ነገር፣ ያው እዚህም ሰርግ ነበረ። በዛ ምክንያት ወደ ውጭ የመውጫ ጊዜ አላገኘንም። እና እስቲ ዛሬ ሻይ ቡና ልበላቸው ብዬ ነው ማዙ ዬና አባቴን ኑ ሻይ ቡና አልበላችሁ ልበላችሁ በዛውም ቤቢዬን ይዛችሁ የሚዛችሁ ሊኝኑ ብያቸዋለሁ። ትንሿ እንኳን ትንሽ በጥባጭ ነገር ናት እና እሷ ከእሷ ጋር ደግሞ ሌላ ቀን የመሸኛያ ፕሮግራም እናሳልፋለን ብዬ እሷን አላልኩትም። ቤቢዬን ግን የይዛችሁት እኑ ብያቸዋለሁ። ከማዘር ጋ እስቲ አሁን ያለውን ነገር ከማዘር ጋራ ከጋሽዬ ጋር ከልጄ ጋር ደግሞ አብረን የምናሳልፍበት ጊዜ እንደነገርኳችሁ፣ ሰሞኑ እንክብካቤ ትጠላላችሁ፣ ቤተሰብ ላይ ነኝ። በቃ እየቀበጽኩኝ ነው ማለት ነው። እና ያው እዛ ስትሆኑ ሁሉ ነገር እናንተ ጋ ነው፣ አላፍነቱም ምንነቱን ታላቅ ናችሁ። አሁን ደግሞ እናት አባት ውስጥ ደግሞ ገብታችሁ የእናትና የአባት እንክብካቤ። በነገራችን ላይ እናትና አባት ሁልጊዜም ለእናትና አባት ልጅ ናችሁ። የእውነቴን ነው ምላችሁ። ምክንያቱም ትልቅም ብትሆኑ አግብታችሁ ልጆች ኖረዋችሁ ራሱ ልጅ ናችሁ በቃ እንደ ልጻ እንደ ህጻን ልጅ ነው የሚያዩት እና እንደ ህጻን ልጅ እየተከባከቡኝ ነው። በዚሁ አጋጣሚ እግዚአብሔር አምላክ ረጅም እድሜ ይስጥልኝ ለቤተሰቦቼ ለእናትና ለአባቴ። እነሱ ሲቆሙ ነው ሁሉ ነገር ደስተኛ የሚያደርገን። ዛሬ ደግሞ እስቲ ከእነሱ ጋር አብሬ አሳልፋለሁኝ ሻይ ቡና ብያቸው ፈታ ሰሞኑን እኔን ሲያፍታቱኝ ነበር። እኔ አሁን ደግሞ እነሱን ትንሽ ላፍታታቸው አይሻልም? ቤተሰብ እና እንደዛ አስብ ያለውኝ ጠርቻቸዋለሁ። ጋሽዬን ደውዬለት ነበረ እየመጣን ነው ብሎኛል። እኔ ያለሁትኝ ሻይ ቡና ከምልበት አካባቢ ነው ያለሁትኝ፣ ግን መግቢያ ልስራ እና የቤተሰብ ጊዜ ስ ሁሌ የሆነ የሆነ ነገር ከሚሆን ከዚህ በፊትም ብያቸዋለሁ። አብሮ የቤተሰብ ጊዜ ስናሳልፍ ደስተኛ ሆኖ ሲያሳልፍም ማጋራት ለቤተሰብ የተሻለ ነው። አሪፍ ነው እና በዛውም ተጋሩን ብዬ ነው ይሄንን ነገር ያልኩትኝ። ቪዲዮ ልቀርጽ የፈለግኩትኝ ማለት ነው እና መግቢያውን ቀደም ብዬ የሰራው ስለዛ ነው። እየመጡ ነው ቤተሰብ። ጋሽዬ በነገራችን ላይ ቀለል ያለ ነው፣ እንደምታዩት ነው ቪዲዮ ላይ ምክንያቱም ቪዲዮ ላይ እንዳያችሁት ነው ነፃ ነው። ከዚህ በፊትም ብያችኋለሁ፣ ከሱ ጋር ቁጭ ብሎ አለመዝናናት ከባድ ነው ምክንያቱም ፈታ ስለሚያደርግ ማለት ነው። እና ደግሞ የሆነ አላደል የሆነ ሲቆጣ ከባድ ነው በእርግጥ። ተጠንቀቁ። ሲሪየስ ከገጫን ፈሯል። ግን በዛው ልክ ደግሞ እንደ ጓደኛ ነው የሚቀርበው። ማዘርም እንደዛው እንደ ጓደኛ እኔ አላቅም ከነሱ ጋር ነው እንትን ያልኩትኛ የመጀመሪያ ልጅ ሞር ከፋሚሊ ጋር በደንብ ጥብቀት አለው እና ግን ከላይ እስከታቻችን ለልጆች ያላቸው ነገር እኔ እንደ ጓደኛም እንደ አባትም እንደ እናትም የሆነ የሚሆኑት ነገር ደስ ይለኛል። በቃ በጣም ነው የሚመቸኝ። ቀለል ብለው የሚቀርበው የሆነ ገና ውጭ ተወጥቶ ወደ ቤት ስትገቡ ፍርሃት ነገር አሁን ወይኔ የሆነ ነገር ሆናሉ የሚል ነገር የላቸውም። ያንን የቆየንበት ሪዝናችንን ካስረዳን የሚቀበሉ እናትና አባት ነው ያለን። እንዳያቸው ናቸው፣ ቀለል ያሉ ናቸው። ጋሽዬ በተለይ በጣም ተጫዋች እንደነገርኳቸው እንደነገርኳችሁ እና ፈታ ያለ ሰው ነው። ስለ ጋሽዬ አውርቼ አልጠቅም። ሲጀመር ማዙዬም እንደዛ። ማዙዬ ትንሽ ታፍራለች፣ በደንብ ማውራት አችልም ጋሽዬ ግን ተጫዋች ነው፣ በጣም ቤቢዬ ራሱ እኔ በፊት የማውቀው ሳይለንት እንደነበረ ነበረና። በእርግጥ የልጅ ልጅ ከልጅ በላይ ይወደዳል ይባላል። እውነት ይሁን አላቅም እንጃ፣ ግን እንደዛ ይባላል። ትልቅ ሰዎች እንደዛ ይላሉ። እና ያለው ቅርበት ያላቸው ነገር ምናምን እንዴት ነው ሀያት ቤት እንዴት ነው? ልጅ ቅብጥ ብሎ ነው የሚያድገው። እንደዛ ነገር ናቸው፣ ቅብጥ ያሉ ናቸው። ሀያታቸው ላይ እንዲነኩ አይፈቅዱ በጭራሽ። ማዘርም ብትሆን ፋዘር ትንሽ ተቆጥቼ ካወራው ይቆጣሉ። በመጣው ሰዓት ማለት ነው፣ ነውና የሚገርሙ ቤተሰብ ናቸው ያሉን። እስኪ ትንሽ እንጠብቃቸው፣ አሁን እየመጡ ነው። ከእነሱ ጋር ደግሞ የምንጫዋወት ይሆናል። ያለውን ሁኔታ አሳያችኋለሁ። እስቲ እንጠብቃቸው። ያኔ በለጋው ልጅነት ሳላውቅያን ክፋት፣ ደግነት እቅፍ አርገህ ባንቀልባ ጠዋት ማታ ሆደ ሲባባ ልጅን ስትል ተጨንቀሃል፣ ያባት ፍቅር ዋጋ ከፍለሃል። ማለኔ ተከሃል አንተን ከማና ወዳ ድሬ ላብለጥ እንጂ አክብሬ አፍቅሬ አባቴን ከማን

ማለት ቤቢ በጣም የምወደው ልጅ ነው። እንኳን ጠራሽ ነው መጥራቱ። እንኳን ጠራሽ ነው መጥራቱ። ጥሩ ነው መጥራት ጥሩ ነው። የቤተሰብ ጊዜ እንድናሳለን። ስለ ቤቢ ደግሞ እኔ በጣም ከብዶኛል፣ በጣም ጠባዩን ተቀይሮብኛል። ምንም እንደሆነ እንዴትም እንደሆነ ግራ ነገርኝ በእውነት እኔ እሱ ነገር በጣም አስቸጋሪ ሆኖብኛል። አሁን አሁን መጀመሪያ መጠበቅ አንቺ እስክትመጪ ድረስ፣ አንቺም ደግሞ እዚህ ሰንበት ብለሽ የለ አላወራሁሽም፣ ምንም አላልኩም። መቼም የዛን ነው ይዛ መሄድ አለባት በሚል አስበ እንድትሄጅ አስበዋል። ወደዛ ለመሄድ አልቻልኩም ምን ማድረግ አልችልም። እስካሁን ድረስ ከእናንተ ቆይቶ ከእናንተ ስንት ነገር አሳልፎ አሁን እንዴት ይሄዳሉ? አባቴ ምን ሆነህ ነው? ደህና ነህ ስልሽ እኔ እኔ መቀጠል አልችልም። ለምን እንዴ? እኔ ብዙም ልጆች አሳድግ ያለው ብዙም ልጆች ታውቃላችሁ አሳድግ ለዚህ ደረጃ፣ እሱ ደግሞ እንትን ሊለኝ እኔ በቃ አልችልም። ስንታችን ጸባይ እየቻልክ እኛ አሁን ቤት ውስጥ አሁን ስንቶ የልጅ ልጅ ተወው እና እኛ ልጆችክ ስንት ነገር ስንት አይነት ባህሪ ነው ያለን? ብዙ አይነት ባህሪ ነው ያለን። እሱን ተሸክመ እስከዛሬ ድረስ ለወግማ አረጋ አብቅተህናል ባህሪያችን ችለ አሁን የዚህን ልጅ መቻል ያቅታል። በቃ አልቻል። ለምን መሰለሽ በቃ እኔ አሁን ባሁን ማለት ምን አድርጎ ነው አልገባኝም። ፊት በወጣትነት እንትን ጊዜ እችል ነበር። አሁን በቃ የመቻል እንትኔን በቃ እንትን ምን አድርገህ ነው። ነገር አሁን አንቺ ላይ እንትን ማለት አይቻልም። ብዙዬ ይዘሽው ሂጂ ልጅሽን፣ በውስጥሽ እግዚአብሔር ያኑርልሽ። እኔ ይሄ እንትን ብለው ነገር የለም። ይዘሽልኝ ሂጂ አባቴ። ባህር ተቀይሯል። ባህር ባህር አሁን ውጭ ላይ ያለው ባህርና ቤት ያለው ባህር አሁን አንቺ አጠገብ። እንዴ እንዴ፣ እኔ ማመናቀቶኛል አባቴ። ምን ነው ጋሽ ዛሬ ምን ሆነህ ነው? እንዴት ትናንትና እየተጫወታችሁ አብራችሁ እየሳቃችሁ፣ አስር እየሳንከው ነበርኩ። ትከፍብኛለሽ አንቺ ውስጥሽን ይከፍታል። ለምን ያን ከመናገሬ ውስጥሽን ይከፍታል። ትከፍብኛለሽ። በቃ ስትሄድ ይዘሽ ወጪ። ያን አሁን በመጥራትሽ በጣም አመ ደግሞ፣ ቤት ላይ ባወራሽ ጥሩ አይደል? ለሌላ እናትሽን ትቆጣለች። እናትሽ ለምን ትሂድ ትለዋለ ይዘሽው ለምን ሂጂ ትላታለ ብላ እሷ ደግሞ ሌላ ውስጥ ትገባ። አንተ ለምንድነው ጋሽዬን ያስቀየምከው? እኔ ምንም አላርኩም እኮ ምንድነው? ለምንድነው ያዘነብህ? ሀያት ለምንድነው ያዘነብህ ንገረኝ። አርርበ አልችልም። እኔ በቃ ፈላጉም በቃ እኔ አልችልም ካልኩ አልችልም ነው ጉዚዬ። በቃ እኔ ለምን ለምን ልቃጠር እንዴ? ውስጤ በቃ ነገር የለም። ሰሞኑ ምን ያላወራውሽ፣ ትክክል አይደለም። አሁን ደግሞ እኔ እኮ ካሜራ ይዤ ነው የጠበኩት፣ ግን እኔ እንደዚህ አስቤ አይደለም። በቃ ቤት እናወራለን፣ ያለውን ነገር ቤት እናወራለን አይሻልም? እንድትይዢ ገብቶኛል፣ ካሜራን እንድትይዢ ገብቶኛል። ገብቶኝ ነው እንትን እሺ የመጣሁት እሱ አሁን ይሄ ነገር ማለት ነው በሚዲያ ፊት ሳይሆን ውስጥ ቤት እናውራው አይሻልም? ቤት ነው አይደለም? ይሄ የቤት ነገር ነው። ሚዲያው እኮ ቤተሰቦቼ ናቸው ሚዲያዎቹ ጠቅላላ ቤተሰቦቼ፣ ችግሬን የሚያውቁ፣ የሱ ችግር የሚያውቁ፣ የአንቺ ችግር የሚያውቁ። በሚዲያ ላይ ደብቄ ምንም አደርገው ነገር የለም፣ ባይዘው ምንም አደርገው ነገር የለም። በሚዲያ አልደብቀ እስከ መቼ ነው የምደብቀው? ማሆን አይደለም ሚዲያ ፊት ተወው፣ በቃ ይቅር። ይህን ነገር ይቅር። በቃ ቤት ውስጥ እናውራ። በቃጨርስልሽእ ው ጨርል ለውአጋጣሚ ሆነልኝ አባቴ፣ ካሜራ ፊት እንደዚህ አይነት ነገር አታውራኝ። በቃ ቤት ውስጥ እናውራ። እሺ በለኝ በቃ ነው። እኔ ምንም ማለት ቸገረኝ። አባቴ እኔ አንተን ቀና ብዬ እንኳን ማየት አልፈልግም አሁን

መጥራትሽ ትምህርት ወደ እንትኑ እንምጣ። ልጁ ያው ይዘሽው ትሄጃለሽ ወደ ሌላ እንትን። አሁን ተይ አተካራው፣ ተይ አሁን። አሁን የጠራኋችሁ ማለት ነው አብረን ጊዜ እናሳልፍ፣ ደስ የሚል ጊዜ እናሳልፍ ከቤተሰብ ጋር ብዬሽ ነው እንጂ። የልጅ ልጄ ነው፣ አካሌ ነው። ለምን በቃ ከአንቺን ጋር መጠቋቆር አልፈልግም። ልጄ ነው፣ አካሌ ነው። ለምን ባህሪው እኔ አልቻልኩትም። በቃ ጸባዩ አልቻልኩትም እኔ አደለ እ ጥሩ አደለም ች ማለትም ሁንእ አሁን ምንም ማለት ገረኝ ነምንም ማለት ገረኝ አባ ልጁ ማለት ነው። ይገርምሻል አሁን ስለእሱ ባወራው ስለ ልጁ ባወራሽ ጨርሼ ባወራሽ አንቺ ሌላው ስትገብ ልጅ ይሄ የማይሆን ነገር ነው፣ የማይመቸ ነገር ነው። አበቃ ስኬት ማላመጣልኝ እኮ እንመክረዋለን እኮ እንመክረ ነው። ምንድነው የስንት ባህሪያችን ችለህ እሱ ላቃታክ መክረህ ተመለስ። ምንድነው ያጠፋው? ቢያጠፋ ልጅ እኮ ያጠፋል። ሲጀመር ልጅ ያጠፋ አላልኩኝም? ያጠፋል። እኛ ስናጠፋብህን በህነ ያደግ ነው። ግን ይሄ ልጅ አጥብቄ በመታው ማለት ነው በመታው ማለት ይቀየመኛል። ድሮስ የተደበደብን ምንም ይያላን እንት የዛሬ ልጅ ደግሞ ምሁር ነው ጭንቅላታቸው አላግባብ ብመታ ያ እኮ እንዲህ አድርጎ መታኝ ነው። ይህንን ነገር እናውራበት፣ እንነጋገርበት። እሱንም በቃ በግሉ ላውራ ውስጥ ያለውን ነገር ከዛ በኋላ እንትን እንላለን። አይሻልም? አሁን የቅርብን በቃ ይህን ተገቶ በቃ አሁን ይህንን ነገር አታውራኝ። አዎ፣ እዚህ ያልፈልግም እኔ ዘሽልኝ ነው የምትሄጂው በዚህ ምስማ። እናት አባቴ ቤት ውጭ የት አረጉ? አሁን አስደስተዋለሁ፣ ፈታ አረገዋለሁ። አባቴ ብለሽ አደለ መጣሽው። አንቺም ሌላ ውስጥ አትግቢ፣ ሌላ ውስጥ አትግቢ። አስገባኝ እኮ ጋሽዬ። ነው ግድ የለሽ ነው ልጅሽ ነው ለሽ አይደለም። እኔ እንደዚህ አላሰብኩም፣ በጭራሽ አልጠበቅኩኝም። ምን እየጠበቅኩኝ በቃ ዝም ብዬ እንትልላችሁ ነው የፈለግኩኝ። ለምን ቴንሽን ይሆናል? ቴንሽን ሁሉ በቃ እየገባው ለምን? በቃ ደግሞ አይታዘዘኝም፣ መታዘዝም የለውም ጸባውም ይሄንን ነው። አንተ ለምን

ኧረ አባቴ እኔ አይመቸኝ፣ በቃ ስለአንተ እኮ ጨርሻለሁ። ቤቢዬ ምን ሆነህ ነው? ለምን አስቀየም ከው ጋሽዬን? ለምንድን ነው እንደዚህ የምታደርገው? ምን ሆነህ ነው? እዚህ ነው ከሃያቶች ጋር ነው መኖር ፈልገው ብለህ እኮ ነው አባት ቤተሰብ ጋር የመጣው ማለት ነው። ለምንድን ነው ታዲያ የምታስቀየመው? ለምንድን ነው የምታስከፋው? ልጄ ምን ሆነህ ነው? እሱን እንድትወቅሽው አይደለም የነገርኩሽ። እኮ እሱን እንድትወቅሽው አይደለም ነው። በቃ ወቀሳለህ አይደለም። እንድትወቅሽው አይደለም እሱን ውቀሽው ብዬ አይደለም። አይደለም ጋሼ ካጠፋ ግዴታ እንትን ማለት አለብኝ። አይደለም? አይደለም አንተ ለምንድነው እንደዚህ የምታደርገው? ነው እኔ ያርኩ አይደለም፣ ካቲ ጋር ነው። እሺ እኔ የምላድርግ እሺ፣ ጋሼ፣ እኔ የምላድርግ፣ እሱ መኖር የምፈልገው እዚህ ነው ይለኛል። አንተ ደግሞ ይሄ እትለኛለሽ። እሺ እኔ ምን ማድረግ አለብኝ? መሀል ቤት እኮ ግራ ገባኝ። ምን ላድርግ? ኧረ ተወው በቃ። እሺ አሁን በቪዲዮ ይቅርና ቤት እናወራለን። በቃ ቪዲዮ ላይ የእኔ የእኔ እንትን፣ ማንም ቪዲዮ ላይ አይደለም። ቪዲዮ ላይ ሳይሆን በቃ ተወው። እንዲያውም ተወው፣ ይሄ ነገር ይቋረጥ። አልፈልግም በቃ። እንዴት ይቋረጣል? አይደለም ቤት ውስጥ እናወራ በቃ። ትይዣለሽ ብዬሽ ነው እኔ እንደዚህ አልመሰለኝማ። እኔ እኮ እኔ እንደዚህ አልመሰለኝም። ለእንደዚህ ቢሆንማ ለምን ይዛለሁኝ እኔ? ለእንደዚህ አልመሰለኝም። አሁን ይቅርና ይሄንን ነገር በቃ ቤት ውስጥ እንጨርስ። አሁን እንትን እንበል እንሂድ፣ በቃ ልጅ አባቴ ጋር ይደብራሉ። እና አንተ ተጠላ የለ እንደዚህ አይነት ነገር ምን ሆነህ ነው? አውቄ ነው፣ አውቄ ነው፣ ሁለታችሁ ተመካክራችሁን ይሄ ነገር ያደረጋችሁት? እናንተ ትጫወታላችሁ እንዴ? አንቺ ጌታን ሲያቅፈኝ ሌላው ዝገባው ነው። በቃ ይሁን ስሜት አይሁን ክፍ ሲያደርገኝ አውቀን አይደል? ምን ምን ላድርግ? አንተ ትራን ምን ያው ዛሬ የደስታ ቀን፣ በደስታ ቀን ሌላ ውስጥ አስገባዎች። እኔ እኮ ምን እንደምል እራሱ ከበደኝ፣ ግራ ገባኝ። ምን ላድርግ ታሲል ማለት ነው እንደዚህ እኔ እንደዚህ እንትን አለልም አውቀን ነው። አንተ አይናትህን እንዲህ ታደርጋታለህ አንቺ ልጅ ከወራጥ ነው ማለት እችላለሁ ብሎ ደግሞ ተማክረን መጣልኝ። አሁንስ ስንመጣ ነው እንዲህ ብናረግ በዚህ ነገር ፈታላ እናርጋት እናርጋት። ኮስተር ብሎ ነው የሚያወራው። ሲጀመር እንዴት ነው? ከኔ ነው የፍራንኩን የወሰድከው? የፍራንክ ቦታው ነው በቃ። ወይ እግዚአብሔር፣ ፊልድ ነው ሰራችሁልኝ። እኔ እኮ ጨነቀኝ፣ ምን እንደማደርግ ጨነቀኝ። እድሜ ልክሽ ቤቢ ማለት ነው እድሜ ልክሽ አታገኝም። እዚሁ ነው ምድረው፣ እዚሁ ነው ያገባው እዚህ ከኔ ነው የሚኖረው፣ ምድረው። ምን ይሄኔ እግዚአብሔር እኮ ግራ ገባኝ እኮ። ያ ሁሉ ነገር ችለ አሳለፈ፣ ልጆች ስንት ነገር ያለ፣ አሁን ምን ሆኑ ነው? እኔ ግራ ገባኝ እና ይሄ ሁሉ ልጆች ጨነቀኝ። አሁን ሚዲያም ላይ መሆኑ ጫነቀኝ። እና ደግሞ የያንዳንዳችሁ ባህሪ